የሰንደቅ ዓላማ ቀን በዛሬው ዕለት መከበር ወረዲ መከበር ጀምረዋልና ይህን ተከትሎ ብዙዎች ሀሳባቸውን የሚያነሱበት ነው። የሰንደቅ ዓላማ ቀንን ስናስብ የማንነታችን ብዙ ጊዜ ማንነታችን የምናሳየው የተለያዩ ሀገራት መገለጫቸው ባንዲራቸው ነው አሁን የተለያዩ ሀገር ሲካሄድ ባንዲራ ሲውለበለብ የት ሀገር እንደሆኑ መለያ ነው። እና ይህ ሰንደቅ ዓላማ የአንድ ሀገር መለያ ከመሆኑ አንጻርም የሀገር ፍቅርን ማሳያ ነው። የሀገር ፍቅርን ስናሳይ ዜጎች ለሀገራቸው ያላቸውን ፍቅር አንድም ማሳያ ለባንዲራ የሚገልጹበት ፍቅርም ለባንዲራ ያላቸውን ክብር መግለጫው ነው። እና ይህን ተከትሎ ብዙዎችም ሀሳባቸውን ያነሳሉ። ቀደም ሲልም እያነሳን ነበር፣ በመግቢያችን ላይ እና በኦሎምፒኩም ላይም ብናይ ደግሞ የሀገር ፍቅር ስሜት ከባድ እንደሆነ የሚታየው ለሀገር ትግል በህመም ውስጥም ሆኖ በማሸነፍ ይህንን ሰንደቅ ዓላማ ከፍ አድርገው ያሳያሉ። በውትድርና በተለያዩ ባለንበት የስራ መስክም የሀገር ፍቅርን ማሳየት ይቻላልና እንደ ኢትዮጵያ ደግሞ ኢትዮጵያ የሰራቻቸው ገድሎች ለአፍሪካኖቹ ምሳሌ ነው። ቀደምት አባቶቻችን የአድዋ ድልን ማንሳት እንችላለን። ይህን ድል ደግሞ ብዙዎቹ የአፍሪካ ሀገራትን ምሳሌ በማድረግ ባንዲራቸውንም ከኢትዮጵያ ጋር ተመሳሳይ እያደረጉ ሀገራት አሉ። እንደ ጋና፣ ሴኔጋል፣ ጊኒና ማሊን ተጠቃሽ ማድረግ እንችላለን ማለት ነው። ይህም ምንድን ነው ኢትዮጵያኖቹ ያላቸው ገድል የነጻነት ቀንዲል መሆናችን ማሳየ ነው። ባንዲራችንን በመውሰድ ተመሳሳይ በማድረግ ሀገራቸውንም በእኛ ልክ በነፃነት ምሳሌ በማድረግ ተጠቃሽ ያደርጋሉና የሀገር ፍቅር በብዙ መልክ ይገለጻል። ኢትዮጵያነትን ስናነሳ ደግሞ በዚህ ባንዲራ ብዙዎች ዋጋ የከፈሉበት ደማቸውን ያፈሰሱበት የሀገር ፍቅራቸውን ባለም አደባባይ ያሳዩበት ነውና ይህ ፍቅር በሁሉም ኢትዮጵያኖች ዘንድ ያለ ስሜት ነውና እናንተም ይህንን ሀሳብ ስታነሱ ነበር የእናንተን ስሜት ደግሞ አሰሙ። ቀደም ሲል የነበሩት እንግዳችንም አንቺ ስት የነበረውን ነገር ነው ሲገልጹልን የነበር ሰንደቅ ዓላማ ማለት የነፃነታችን ምልክት መሆኑን ነው። ቀደም ብለሽ አንቺ ስትገልጻቸው የነበሩ ሀገራትም የሰንደቅ ዓላማቸውን ቀለም ከኢትዮጵያ የወሰዱት ነጻነት የነጻ ምልክት ስለሆነች ነፃነትን ሌሎች የአፍሪካ ሀገራት እንዲቀዳጁ ምሳሌ የሆነች ሀገር ከመሆኗ ጋር ተይዞ የተወሰደ ነውና ብዙዎች ለሰንደቅ ዓላማ ሲሉ ብዙ መስዋዕትነትን ከፍለዋል። ብዙ ገድልን ተሰርቶበታል። አሁንም ደግሞ ይህንን ሰንደቅ ዓላማችን ከባለፈው ታሪካችን በመረዳት ወደፊት ያሉ የልማት ታሪኮችን እንድንሰራበት ነው መልእክታቸውንም ሲያስተላልፉበት የነበረው እና ሰንደቅ ዓላማችን መለያችን፣ አርማችን ነው። እውነት ነው። የአሁኑም ትውልድ የራሱ የሆነ አድዋን አንድ የደገመ ዳግማዊ አድዋን እየሰራን እንገኛለን። እና ይህ ደማቅ በዓል በዛሬ እለት በድምቀት ይከበራል ማለት ነው። ሌላኛው መረጃችን ምንድን ነው? የዓለማችን ምርጥ የገጠር ከተሞችን ነው የምንቃኘው። አሁን ላይ ገጠርን ስናስብ ከከተሞች ራቅ የገጠሩ ማህበረሰብ ከከተሞች ራቅ ብለው ስለሚገኙ ለልማቱም ዘገይት ብሎ ነው የሚደርሳቸው ወይም ደግሞ ለልማቱ ራቅ ያሉ ናቸውና፣ ይህን ተከትሎ ነው ይህንን ከከተማው ጋር ለማጣጣም ነው እነዚህ የገጠር ልማቶች፣ የገጠር መንደሮች እየተሰሩ ያሉትና፣ በርካታ ሀገሮች በዚህ ላይ እየሰሩ ይገኛሉ። የአውሮፓን ስማርት ዲጂታል መንደሮች መቃኘት እንችላለን። የቻይና ዲጂታል መንደር ስንቃኝ መራ ግብር ምንድነው? ገጠር ያሉ ማህበረሰቦች ከዲጂታል ጋር ያላቸው ተወዳጅነት አንድ እንዲሆንና ከከተማው ማህበረሰብ ጋር ተያይዞ እንዲያድግ ነውና፣ ይሄም የሚያስፈልገው ምንድነው መሰረተ ልማትንም ከማሳደግ አንጻር ከፍተኛ ሚና አላቸው። እንደ መብራት፣ መንገድ የመሳሰሉት ነገሮችና ሌሎችም ደግሞ የሚለኝ መንደሮች የምንላቸው አሉ። አስር የአፍሪካ ሀገራት ተግባራት ያደረጉ ወደ አስር የሚጠጉ የአፍሪካ ሀገራት ማለት ነው። ሌሎች የተመድ ልማት በቱርክ የተነሳውን ማንሳት እንችላለን። ኢንዶኔዥያም ደግሞ ይህ መንደር ምንድን ነው? ሰፋ ያሉ የአረንጓዴ አሻራዎችን በማድረግ ሰፋፊ ስራዎችን በመስራት ይታወቃል። አረንጓዴ አሻራን ስናስብ ለከተሞች በገጠር ያሉ እንዳሉ ሆነው መሰረተ ልማቶችን በማበልጸግ ከተሞችን ውብና ሳቢ በማድረግ ለቱሪዝም ፍሰቱ ከፍተኛ አስተዋጽኦ እንዲኖራቸው ያደርጋል ማለት ነው። ቱሪዝም ፍሰቶችን ስናስብ ደግሞ መለስ ስለሆነ ሀገራችን እንመለሳለን ይህም የገጠር ልማት በኢትዮጵያ በከተማዎቹ ላይ አሁን በስፋት እየተሰሩ ነው። በገጠርም ደግሞ ይህ ተመሳሳይ ስራ እየተሰራ ነው። ከዚህ ጋርም ተያይዞ የተለያዩ ትንትን ፍሰቶችም ይደረጋሉ። የገጠር ልማቶች የገጠር ኮሪደር ልማትን ደግሞ ስናነሳ አሁን ላይ በስፋት ከሰሞኑን በጣም መነጋገሪያ የነበር አለ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመሩ ስራዎች አሉ። እነዚህ የገጠር ልማቶች ከፍተኛ ሚናን እየተጫወቱ ከከተማ እኩል ያላቸውም ተወዳዳሪነት እኩል ይሁን እየዘመኑ መሰረተ ልማቶቻቸው እያደጉ ይገኛሉ። እንደ ሀላባ ከንባታም፣ ስልጤ ዞኖችንም ማንሳት እንችላለን ማለት ነው። ይህ ለአንድ ሀገር ያላቸው ሚና ከፍተኛ ነው። ይህንን ምስሎች እናንተም እያዩቸው ነ፣ የሚያማምሩ ቤቶች የሚያማምሩ ግቢዎች አጥሮች እያየን ነበር። በገጠር ኮሪደር ልማት ከሰሞኑ በማህበራዊ ሚዲያውም እንዲሁም ደግሞ ወደ ከንባታ ወደ ስልጤ ስቴጅ የምታያቸው ቦታዎች ናቸውና የገጠር ኮሪደር ልማት ሲነሳ አለ ሀብቶ አለ የተለያዩ ነገሮች አሉ። ነገር ግን ከአጠቃቀም ጋር ተያይዞ የሚመጡ ነገሮችን ተግባራዊ በማድረግ ዜጎች ኳሊቲ የሆነ ላይፍ እንዲኖሩ የሚያስችል ነው። አንዱ ይሄ የገጠር ኮሪደር ና እንደዚህ አይነት ተሞክሮች በመላ ሀገሪቱ ባሉ ገጠሮች እንዲስፋፉ ነው። ስራም ተጀምሮ እየተሰራ ያለው ና ያምራሉ። ሲታዩ ውበታቸው በጣም ደስ ይላል። ከስፋታቸው ጋር ያው አዲስ አበባ ትንንሽ ቦታዎች ነው የሚታዩት ና በጣም ቆንጆ ቆንጆ ቦታዎችን ያየን ነበር። ዋናው ነገር እኔ እውነት ለመናገር እዚህ ምን አጋፋን የሚያስብል ነው። ማለት በቃ መሰረተ ልማቱ ካለ አሁን እኮ የመሰረተ ልማት ጥያቄ ነው አይደል? እንደዚህ ስብስብ እንድንል ያደረገን መሰረተ ልማቱ ካለ አሁን ቅድም ያነሳሻቸው ሀገራት ተሞክሮች የሚያሳየው እሱ ነው። ከዓለም ጋር ዲስኮኔክትድ እንዳይሆኑ፣ እንዳይለያዩ ዓለም ጋር አብረው መጓዝ የሚችሉበት አውድ ከተፈጠረ እውነት ለመናገር የገጠር ሕይወትን የሚያክል የለም ብዬ ነው የማስበው። ይሄም ልማት ማስፋት ከቻለ እውነት ነው ጠቅላይ ሚኒስትሩም እንዳነሱት ለዞኑ አስተዳዳሪዎችም የቤት ስራ ሰጥተው ነበርና በርካታ ስራዎችን ወይም ደግሞ ቤቶችን ከአንድ ሺህ ሞዴል የሚሆኑ በዞኖቻቸው ካልሰሩ እንዳይመርጧቸው የሚል ሀሳብ እራሱ ሲያነሱ ነበርና ብዙዎች ደግሞ በዛ በሚያነሱበት ጊዜ አዲስ ነገር የለም ያላየ ነው ግን አሁን ላይ አይተነው የሰራ ነው የሚል ሀሳብም ሲነሳ ነበር ማለት ነው። ገጠሮቻችን ሰፋፊ ቦታዎች፣ ልማቶችን የሚጋብዙ ስፍራዎች አሏቸው። ከዛም ጋር ደግሞ የተለያዩ የቱሪዝም ፍሰቶች ያሉባቸው ቦታዎችን ማንሳት እንችላለን። አሁን ገበታ ለሀገር ገበታ ለሸገር እየተባሉ የተለያዩ የሚሰሩ ስራዎች አሉና እነዛም ገበታ ለትውልድን ማንሳት እንችላለን። ያላየናቸው ግን በጣም ለቱሪዝም ለሀገር እድገትን ከፍተኛ ሚና የሚጫወቱ ቦታዎች እንዳሉ ያየንባቸው ነው። በነዚህ በገጠር ልማቶች ማለት ነው። ይህ የሌሎች ሀገራትና የእኛ ሀገር ተሞክሮ ይህንን ይመስላል ማለት ነው። ሌላኛ መረጃችን የምናልፈው ሰላሳ ሺህ ዶላር የሚጠጋ ዋጋ የሚያወጣን የዓለማችን ውዱን ላባ ነው የምናነሳው። ላባ እንዴት ውድ ሆነ የሚለው መረጃ ስናነሳ ግራሙ የሚመዝነው የላባ ማለት ነው የሚያወጣው ዋጋ አርባ ስድስት ሺህ የኒውዚላንድ ገንዘብ ነው። ይህም ደግሞ ወደ አሜሪካ ዶላር ሲቀየር ሀያ ስምንት ሺህ ሶስት መቶ ስልሳ አምስት የአሜሪካ ዶላር በጨረታ ነው የተሸጠው። በዚህም ላባ በይፋ የዓለማችን ውድ ላባ ሊባል ችሏል። ላባው በኒውዚላንድ ብቻ የሚገኝ ነውና በአንደኛው ክፍለ ዘመን መጀመሪያ ላይ ከጠፉ ሁያ የተሰኙ የወፍ ዝርያዎች የተገኘ በመሆኑ ነው። የጠፋ የወፍ ዝርያ በመሆኑ ነው በዚህ ውድ ሊሸጥ የቻለውና ብዙዎች ይህ ሊያወጣ ይችላል የሚል ሀሳብ ሲያነሳም ጥቅም ላይ ይውላል። አገልግሎታስበት ውጪዎች ስናነሳቸው እንደዚህ አይነት ነገሮች ብዙ ጊዜ ይስባቸዋል፣ አይደለም ለጉብኝት ይሄ ውድ የሆነው በውድ ዋጋ የገዙበት ደግሞ ምክንያት አሁን ላይ የለም፣ ይህ ዝርያ አሁን ላይ ባለመኖሩ እንደ ማስታወሻም በኒውዚላንድ ያሉት ደግሞ እንደ ያንን ይህንን ላባ ወይ ደግሞ ሁያ የተሰኘውን የወፍ ዝርያ እንደንትን እንደ ቅርስ ነው የሚያስቡት። እና በሰዓቱ በነበረበት ሰዓትም ተወዳጅነት ያለው ዝርያ በመሆኑ የወፍ ዝርያ በመሆኑ ነው በውድ ሊገዛ የቻለውና፣ ብዙዎችን ሲያነጋግር የነበረ መረጃ ነው። ተመልክታችሁታል ወይስ አሁን እየነገርኩት ነው? ለእኔ አዲስ ነው። እና ብዙዎች ሀሳባቸውን በዚህ ላይ እየገለጹ ነው የሚገኙት። ሌላኛው መረጃችን ምንድን ነው? ቀደም ሲል ጠብቁኝ ላልኳችሁ መረጃ ነው ማልፈው። ቲክቶክ ሁላችንም ትጠቀማላችሁ፣ እናንተም እንደምትጠቀሙ አውቃለሁ ጓደኞች ስለሆናችሁ። ቲክቶክን ስናስብ ብዙዎች ተጽዕኖ ለመፍጠር የተለያዩ በጎ ስራዎችን በቲክቶክ ይሰራሉ። በጎ በጎ የሆኑ ስራዎችን የተለያዩ ስራዎችን ይሰራሉ በዚህ በቲክቶክ ማለት ነው። እንደ ገንዘብ ምንጭ መሆን እንደ ስራም የቆጠሩት አሉ። በጎ ስራዎችን ይሰራሉ። ከዛ በጎን ለጎን ግን አልባሌ ስራዎች የሚሰሩ አሉ። እውቅና፣ ጉልህ እውቅና ለማግኘት በሀገራችንም የምናስተውላቸው ነገሮች አሉና ይህ ደግሞ ጎጂ ለዜጎች ጎጂ ነው ለራሳቸው ጎጂ እየሆነ እንዳለ ምሳሌ የሚያሳይ ነው። ፈረንሳዊ ቲክቶከር በሰራው ቪዲዮ ነው ለእስር የተዳረገው። ምክንያቱም በምስሉ ላይ እንደምትመለከቱት መርፌ በመያዝ በሲሪንጅ እንደወጉ በማስመሰል ሰዎችን ነው እየወጋ በማስመሰል ነው የታየውና ብዙዎች ሰዎች ደግሞ የምር የተወጉ እየመሰላቸው ድንጋጤ ውስጥ ነበሩ። ብዙዎችም ድንጋጤ ውስጥ ነበሩ ና ሆስፒታሉ የገባ ሰው ነበረ። በድንጋጤ እንዴት ነው አይምሮውን የሚያመው ሰው ነው ወይ? የተለያዩ ነገሮች ይነሳሉ ና ብዙ እይታ ቢያገኝም ብዙዎች ግን ይህን በማድረጉ ቅሬታ እያነሱበት ይገኛሉ። ወደ ፍርድም በመሄድ ስድስት ወርን ሊፈረድበት ይችሏል እኔ እንደዛ አስቤ አይደለም፣ እውቅና ለማግኘት ነው። ከተለያዩ አገራት ያየሁትን ቫይራል ይባላል አለ ከፍተኛ እይታን በማግኘቱ እኔም ወደ ሀገር አምጥቼ ልተገብረው በማሰቤ ነው ብሏል። ነገር ግን ብዙዎችን ለጉዳትና አይምሯቸው እንዲረበሽ በማድረግ ስድስት ወር ስርዓት ሊፈረድበት ይችላል። ጠበቃው የተለያዩ ምግቶች ቢያደርጉለትም አስተማሪና ሌሎችም መማሪያ እንዲሆን የፍርድ ሊወሰንበት ይችላል ማለት ነው። አስተማሪ አይደለም። ብዙዎች እንደዚህ በቲክቶክ መንደር ስናያቸው የሚያስደነግጡ ምስሎችን እንመለከታለን አይደል? ሰዎች ደንግጠው ሲወድቁ፣ የሆነ ቦታ ውስጥ ሲገቡ ምናምን እናያለን። ና እንደተባለው ይሄም ባይወጋቸውም ሲያዩት የሆነ ነገር ውስጥ እንደገቡ ስለሚያሳይና ቢወድቁ የሆነ ጉዳት ቢደርስባቸው የሚመጣው ጉዳት ከፍተኛ ከመሆኑ ጋር ተያይዞ ነው። አስተማሪ ይመስለኛል። ምናልባት አጓጉል የሆኑ ነገሮችን፣ ሰዎችን እስከ ሞት ደስ የሚያደርስ ስራዎችን የሚሰሩ ቲክቶከሮችን ስለምናይ ማለት ነውና እንዳልሹ ቀደም ብሎ ቲክቶክን ለበጎ ነገር እንደ ቢዝነስም እየተጠቀሙ ራሳቸውን የሚለውጡ አሉ። መልካም ነገሮችን የተለያዩ ትምህርቶችን የሚሰጡ ሰዎች አሁን ከቲክቶክ መንደር በርካታ ነገሮችን ይማራሉ አይደል? ልክ በጎ በጎ ነገሮችን እየሰራል እንደዚህ ሰዎች ለችግር የሚጋልጡ ነገሮችን ደግሞ እየተውን ብንሄድ መልካም ነውላለ። እውነት ነው። ብዙ ጊዜ ፕራንክ የምንላቸው ፕራንክ ይባላል ና ሰዎችን የማስደንገጥ ተመልሶ የሚያደርጉ ነገሮች ድጋሚ የማናገኛቸው እድሎች ውስጥ ሊከቱን ይችላሉ። ምክንያቱም አሁን ለምሳሌ ፕራንክ ብለሽ ወይም ደግሞ ለማስደንገጥ የሞከርሽው ነገር እስከ ወዲያኛው ህይወቱንም እስከ ማለፍ የሚያደርጉ አጋጣሚዎች አጋጥመው ያውቃሉ ና እንደዚህ አይነት ነገሮች ለእኛ ሀገርም ብዙ ቲክቶከሮች አሉ ተጠቃሚ ሊሆን ይችላል ና ብዙዎችም በዚህ ሊማሩበት ይገባል የሚል መረጃ ነው ያሉ መረጃዎችን ይመስላል። መልካም ቀን ይሁንላችሁ። ሜሪ ለመረጃዎች በጣም እናመሰግናለን።